ትርጓሜው ትንሽ ሰብሰብ ያለ ትርጓሜ ይኖረዋል ማለት ነው። ይህን ስናይ እንግዲህ የግብር ባለስልጣኑ የሂሳብ ምዝገባዎች እና የታክስ ማስታወቂያዎችን ላይ ምርመራ ያረጋል። ይህን ምርመራ የሚያረገው አጠቃላይ ተቀባይነት ካላቸው የሂሳብ አያያዝ መርሆች አንጻር ሊያይ ይችላል። እንደዚሁ ደግሞ በግብር ውስጥ ከተቀመጡ ሕግጋቶች አንጻር ያያል፣ ይመዝናል እና ጤናማነቱን ያረጋግጣል ማለት ነው። ስለዚህ ይህንን ከግብር ህጉና አጠቃላይ ተቀባይነት ካላቸው የሂሳብ መርሆች አንጻር እነዛ ሰነዶች፣ መዛግብቶች የተጣጣሙ መሆነውን የማረጋገጥ ስራ ነው የሚሆነው። በዚህ ስር እሱ እንዳለ እነዚህ ማስታወቂያዎች የሂሳብ መግለጫዎች በአግባቡ ቀርበዋል ወይ የሂሳብ ማስታወቂያዎች ወይም መግለጫዎች በቀረቡበት አኳኋን ግብር ከፋዩ ታክሱን ከፍለዋል ወይ የሚለውን ሁሉ የማረጋገጥ ስራን የሚያጠቃልል ነው የሚሆነው። መጀመሪያው የምናየው አጠቃላይ ኦዲት የምንለው ነው። አጠቃላይ ኦዲት ወይም ኮምፕሪሄንሲቭ ኦዲት የምንለው ይሄ ሰፋ ያለ ስራ የሚሰራበት የኦዲት አይነት ነው። ጥልቀቱ ሰፋ ያለ ነው፣ ወሰኑም ሰፋ ያለ ነው። እንደዚሁ ደግሞ አንዳንድ ጊዜ ሁሉንም አይነት የታክስ አይነቶች ሊሸፍን ይችላል። ሌላው አይነቱ ኦዲት ደግሞ ዴስክ ኦዲት የምንለው ነው። ይሄ ዴስክ ኦዲት አብዛኛው በታክስ ባለስልጣኑ እጅ ባሉ መረጃዎች የግብር ከፋዩን መገኘት ሳይጠይቅ ወይም አልፎ አልፎ ግብር ከፋዩ የተለየ ነገር እንዲያብራራ ካልተፈለገ በስተቀር እዛው ዴስክ ላይ እዛው የታክስ ባለስልጣኑ ወይም ኦዲት አድራጊው አካል ጋር ተወስኖ የሚቀር የስራ አይነት ነው። ሌላው እንግዲህ አንደኛው ሌላ አይነት ኦዲት አይነታችን ውስን ነው ኦዲት የምንለው ይሄም አይነት ኦዲት መሰረታዊ ባህሪያቱ በአንድ በተወሰነ ጉዳይ ላይ በአንድ የታክስ ማስታወቂያ ሊሆን ይችላል፣ በአንድ የታክስ አይነት ላይ ሊሆን ይችላል። ያንን ብቻ ይዞ ጥልቅ ምርመራ በዛች ጉዳይ ላይ ብቻ ተወስኖ ስሙም እንደዛው ስለሚገልጽ ማለት ነው። እዛ ላይ አተኩሮ የሚሰራ ነው። ሌላው የምክር አዘል ወይም ድጋፋዊ ኦዲት የምንለው ነው። በእንግሊዝኛው አድቫይዘሪ ኦዲት የምንለው ነው። ይሄ ግብር ከፋዩን በቅድሚያ ከማገዝ አንጻር የሆነ ችግር ውስጥ ከመግባቱ በፊት ግብር ከፋይ የታክስ ባለስልጣን ባለሙያዎች ግብር ከፋዩ ያለበት ድረስ በመሄድ በተለይ ክፍተት ሲኖር ይሄንን አድቫይዝ አድርጎ ወደ ትክክለኛው መንገድ ሌላ ችግር ውስጥ ግብር ከፋዩ ከመግባቱ በፊት ያ ስተት ለተራዘመ ጊዜ እንዳይቀጥል የማረም ስርዓት፣ የማስተማር ስርዓት የሚከናወንበት ነው። ሌላው በጣም ትልቁ እና ብዙ ጥልቅ ምርመራ የሚፈልግ የኦዲት አይነት አለ። ይሄ ልዩ ምርመራ ኦዲት ወይ ኢንቨስቲጌሽን ኦዲት ተብሎ የሚታወቀው ነው። ይሄ እንግዲህ ሚስጥራዊ ደረጃቸው በጣም ከፍ ያሉ እንደገና ጥንቃቄ የሚፈልጉ ኦዲቶች የሚከናወንበት ነው። በተለይ አንዳንድ ጊዜ ደግሞ የወንጀል ባህሪያት ያላቸውንም ኦዲቶች በዚህ ኦዲት ውስጥ ነው የሚሸፈኑት። የመጀመሪያው ዓላማ ያው እንደሚታወቀው የግብር ከፋዮችን በፈቃደኝነት ግብር እንዲከፍሉ የማስቻል ነው። ማለት ኦዲት ሲደረግ እንደሚደረግ ሲያውቅ ወይም ታክስ ባለስልጣኑ የኦዲት የማድረግ አቅም አለው ብሎ ሲያምን የትኛውም ግለሰብ ወይም ድርጅት እንግዲህ በራሱ በፈቃደኝነት ግብር የመክፈል አዝማሚያ ውስጥ ይገባል ማለት ነው። ልዩነት ይመጣል፣ ይገኛል፣ ይደርስብኛል የሚል እሳቤ ስለሚይዝ ማለት ነው። ሌላኛው የህግ ተገዥ ያልሆኑ ግብር ከፋዮችም ወደ ህግ ተገዥነት ያመጣቸዋል። ኦዲት መደረግ እንዳለ ሲያውቁ ምናልባት ከዚህኛው ባህሪያቸው በተወሰነ ደረጃም ቢሆን መለስ ማለት ከተደረጉ ደግሞ ውጤቱ ሲመጣ የሚመጣውን ነገር ተከትሎ ቀጥሎ የመማር የዚ አይነት ውስጥ ያለመግባት የዚ አይነት ባህሪያት የሚያመጡበት ሁኔታ አለ። ሌላው ተቋሙ የተለያየ ስርዓቶችን ይዘረጋል። አዋጆች አሉት፣ ደንቦች አሉት፣ የአሰራር ስርዓቶች አሉትና እነዚህ ስርዓቶች በአግባቡ እየሰሩ ነው ወይ የሚለውን የሚታየው ኦዲት በማድረግ ነው። ከፍተኛ ስጋት አላቸው ተብለው የሚታሰቡ ግለሰቦች ወይም የንግዱ ማህበረሰብ ወይም ድርጅት ኦዲት ለኦዲት ሊመረጥ ይችላል። ሌላኛው አጠራጣሪ የሆኑ የሂሳብ ሪፖርቶች የሚያቀርቡ ግብር ከፋዮች ተለይተው የዚህ አይነት ኦዲት እንዲደረጉ ሊደረግ ይችላል። እንደ አንዳንድ ጊዜ ደግሞ ተመሳሳይ ድርጅቶች አሉ። ለምሳሌ አንድ ኮንስትራክሽን ድርጅት ከሌላው ኮንስትራክሽን ድርጅት በተመሳሳይ አቅም ላይ ያለ ከሆነ የገቢ መጠኑ፣ የወጪው መጠኑ፣ የትርፍ መጠኑ ተመሳሳይ ወይም ተቀራራቢ መሆን አለበት። እንደው በጣም ተመሳሳይ ባይሆን ተቀራራቢ መሆን አለበት እና አንዳንዱ ከዚህ አይነት ባህሪያት በአንድ ቦታ ላይ በአንድ ተመሳሳይ የስራ ዕድል ውስጥ ሆነው አንዱ ከፍተኛ ትርፍ ይዞ የሚመጣበት ሌላው ደግሞ በጣም ዝቅተኛ ሆኖ የሚመጣበት ሁኔታ ሊያጋጥም ይችላል። በዚህ ጊዜ ዝቅ ያለው ለምን ተብሎ ጥያቄ ውስጥ ሊገባ ይችላል። በዚህ ጊዜ ያ እንትን ሊሆን ይችላል። አንዳንድ ጊዜ ደግሞ ድንገታዊ ሁኔታ ከተለመደው ድርጅቶች ከተለመደው ባህሪያቸው ለምሳሌ ከሽያጫቸው ወይም ከወጪያቸው ድንገት ወይ ከፍ ወይ ዝቅ ሊሉ ይችላሉ። የዚህ ጊዜ ለምን የሚል የታክስ ባለስልጣኑ ጥያቄ ሊያነሳ ይችላል። ታክስ ባለስልጣኑ ግልጽ የሆነ በተለይ አት ማለት ሄድኳርተር ለብል በዋናው መስሪያ ቤት ደረጃ የስጋት መሰረት አድርጎ የኦዲት የሚደረጉ ግብር ከፋዮች የሚለዩበት ስርዓት አለ። ግልጽ የሆኑ የመምረጫ መስፈርቶች አሉ። ወደ 27 የሚሆኑ የመምረጫ መስፈርቶች አሉ። እነዚህ የመምረጫ መስፈርቶች በአንድ በጀት ዓመት ውስጥ ሊወሰኑ የሚችሉ መዛግብትን ወይም ግብር ከፋዮችን ወይም ድርጅቶችን በዛ መምረጫ መስፈርት መሰረት ራሱ ሲስተሙ ለይቶ ያወጣቸዋል። እነዚህም ግብር ከፋዮች ማለት ነው ያወጣቸዋል በዚህ መሰረት እነዚህ ግብር ከፋዮች ኦዲት እንዲደረጉ፣ ያውም በሪስክ ራሱን የቻለ ኦዲት የመደረግ እንትናቸው ደረጃቸው በምን ያህል ለብል ኦዲት ይደረጋሉ ተብሎ ለምሳሌ ከፍተኛ ስጋት ያለው ተብሎ ሊለይ ይችላል። መካከለኛ ስጋት ያለው ተብሎ ሊለይ ይችላል። ወይም ደግሞ ዝቅተኛ ስጋት ደረጃ ላይ ያለ ተብሎ ማህደር ወይም ድርጅት ሊለይ ይችላል። ስለዚህ የመጀመሪያው መስመር ውስጥ ኦዲት ውስጥ ሊመጣ የሚችለው በእነዛ መምረጫ መስፈርቶች ከፍተኛ የስጋት ደረጃ ላይ የወደቀ ግብር ከፋይ ኦዲት ይደረጋል፣ በቅድሚያ ማለት እያለ መካከለኛ፣ ዝቅተኛ እያለ ይሄዳል። ምንም ኦዲት የማይደረግም ሊኖር ይችላል። እነዚህ ግኝቶች መሰረታዊ ናቸው። ግኝቶቹ ዝም ብለው አንድ ጊዜ ዱብዳ ሆኖ የሚመጡ ሳይሆን ወይ ከሂሳብ ባለሙያው ጋር ወይ ከራሱ ከግብር ከፋዩ ጋር ወይም ከሱ ወኪል ጋር በጣም በየጉዳዩ ላይ በዝርዝር እየታየ የሚሄድ ጉዳይ ስለሆነ የዚህ አይነት ግኝቶች ዳግም እንዳይመጡ ወይም ደግሞ የመሰወር ሐሳብ እንዳይኖር ቢሰወርም ዲቴክት እንደሚደረግ ዲቴክት ደግሞ ከተደረገ ፍሬ ግብሩን ብቻም ሳይሆን ወለድና መቀጫም እንደሚከተል ላልተፈለገ ውስብስብ ለሆኑ ጉዳዮች እንደሚዳረግ ግብር ከፋይ እንደውም አንዳንድ ጊዜ ከቢዝነስ ከስራ ሁሉ ውጪ ሊያደረገው እንደሚችል የዚህ አይነት ነገሮች ይታያሉና ና ተቋሙ ይደርስብኛል የሚለው ነገር እንትን የሚለው ግኝት ሲኖር ነው። በቃ እንደሚደርስበት ይረዳል፣ ያውቃል። እንደሚደርስበት ከተረዳ ካወቀ ዳግም እዛ ውስጥ ላለመግባት በጣም ጥንቃቄ ያደርጋል ማለት ነው። ይሄ ግኝት ለዚህ ብቻም ሳይሆን ለታክስ ባለስልጣኑም ራሱን እንዲያይ ለፖሊሲ የሚሆኑ ሀሳቦችን እንዲያመነጭና ለፖሊሲ አውጪ እንዲያስተላልፍ እንደገና ደግሞ አዋጅ ደንብና መመሪያዎች ማሻሻያ እንዲደረግባቸው የማድረግ ነገሮችን እንደገናም ከአቅም ጋር የተያያዙ ነገሮች ካሉም ራሱ ሰራተኞችን የአቅም ግንባታ ለማድረግ ስልጠናዎችን ለመስጠት ሌሎች ተመሳሳይ ጉዳዮችን ለማድረግም እንደዚሁ ግኝቶች የራሳቸው እንትን አላቸው ማለት ነው። አመሰግናለሁ። ይሄ በጣም መሰረታዊ ጥያቄ ነው። ለምንድን ነው ታክስ ባለስልጣኑ በጣም በርካታ የኦዲት ባለሙያዎች ነው ያሉት? ተቋሙም ኦዲት እንዲከናወን ትልቅ ግፊት ነው ያለው። ማለት ግፊት ኢን ኤሴንስ ኦዲት፣ የኦዲት ጤናማነት፣ የግብር አከፋፈል ስርዓት ጤናማነት መፈተሻው ይሄ ስለሆነ ማለት ነው። ገንዘብ የማግኘት ያለማግኘት ጉዳይ አይደለም። በጤናማ መንገድ እየተመራ ነው የሚል ነገር መታየት አለበት። በሌላ አንጻር ስና ያው ሁሌም እንደሚነሳው የእኛ አገር የታክስ ቱ ጂዲፒ ሬሽዮ በጣም ዝቅ ያለ ነው ተብሎ ይወሰዳል። ይሄ ይሄ የሚመነጨው ከምንድን ነው? በጣም የሚሰወር የሚደበቅ ነገር ወይም ደግሞ ከእይታ ውጭ የሆነ ጫካ ውስጥ ያለ ነገር ብዙ እንዳለ እንረዳለን እና ይሄንን ነገር እንትን ለማድረግ ኦዲት በጣም የተቋሙ የጀርባ አጥንት ነው። በዚህ ዓመት ቅድም ሳነሰው እንደነበረው ወደ 10545 ያህል ማህደራትን ኦዲት ለማድረግ ታቅዷል። ከነዚህ ማህደራትም ከተለመደው ሁኔታ ትንሽ ከፍ ያለ ጠንከር ያለ ስራ ይሰራል ተብሎም ታስበዋል። ከዚህ አንፃር ከነዚህ ማህደራት ወደ 54 ነጥብ 6 ቢሊየን ገደማ ወለድና መቀጫን ጨምሮ በልዩነት ግብር ይወሰናል ተብሎ በአመቱ ተይዟል። ይሄ በዚህ ላይ ሆኖ ወደ ስድስት ወሩ ሁኔታ ስናይ በስድስት ወሩ ወይም ደግሞ በአመቱ ግማሽ አመት ከማህደር አንጻር ወደ 5052 ማህደራት እንወስናለን ብለን ነው እቅድ ይዘን ያለ ነው ይዘን የነበረው ከዚህ ውስጥ አሁን ወደ 4809 ማህደራት ወይም ደግሞ የእቅዱን 95.19 በመቶ ያህል አፈጻጸማለን። ይህ እንግዲህ ከአመቱ እቅድ አንጻር ስቲል ገና ነን፣ 45.6 በመቶ ነን ያለ ነው። እንግዲህ ከመጀመሪያው ስድስት ወራት አፈጻጸም ይልቅ የቀጣይ ስድስት ወራት አፈጻጸም በጣም በከፍ ባለ ደረጃ መሰራት ያለበት መሆኑን የሚያመላክት ነገር ነው ያለን ማለት ነው። እንግዲህ ይሄ ማህደርን ነው ያየነው። ከተወሰኑ ማህደራት ምን ተገኘ የሚለውንም ማየት አስፈላጊ ነው። ከዚህ አንፃር በስድስቱ ወራቱ ወለድና መቀጫን ጨምሮ ወደ 24.83 ቢሊየን ብር ተጨማሪ ግብርና ታክስ እንወስናለን ብለን ነበረ እቅድ የያዝነው። በዚህም ወደ 28.09 ቢሊዮን በመሰብሰብ የእቅዳችንን ወደ 113 በመቶ እና ከዛ በላይ የሆነ አፈጻጸም አለን ማለት ነው።